በጣም ሰላም እንደሆናችሁ ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ሶማሌሽ ዩቱብ ተከታታዮች እናንተ፣ እንግዲህ ዛሬ አዲስ ቪዲዮ ካች ብለናል። በጣም የምትወዱት ድራማ ይሆናል። እኔ እናንተ ደግሞ ላይክ፣ ሰብስክራይብ ከታች ያላቸው ቪዲዮ ምልክት ሁለቴ በመጫን ሁለቴ በማስኮር ሰብስክራይብ፣ ላይክ፣ ሰፖርት

ጆሮ ምን እያረግሽ ነው? የትኛው ሀና? ግን ሌላ ናት። ሀና ናት ግን ቢሆንም፣ እኔ መቃት ሀና ኮ እንዴ በቀላሉ ተስፋ መቁረጥ አይደለችም። ግን ሀና በምትሄደው ሕይወት አልሄደችለትም። ተስፋ እየቆረጠች ነው። ምን ብሎ እያለቀሰች ትሄዳለች ማለት ነው። ቆጭ በል ስትይ አንተም ይለዋል። ቆጭ ያስብለዋል ማለት ነው። አዎ፣ እኔ ምሎት ፋዘር፣ ገና ምን አይተህ? በቅርቡ ሙሉ ለሙሉ ይድናሉ። ምን አለበት መዳኔ መድኒት→መድሀኒት ቀርቶ ግን እንደምን ነው ልጅ፣ እንዳታሰቃዩት እንደዚህ ሲሉ በተሰሙ ግን ሀና ተቀየሟቸው አላቸው። ባዘር አስር አስር ማለት ደስተኛ ነው ማለት ብለውኛ አይደል? አዎ በእኔ ደስታ በሰውና በሀና እንዲጋባ አደርጋለሁ። መቼ ቀላል ሆነ እና ብለህ ነው ሀና አልወለዷትም ማለት እኔ ከእሱ አጋኩል አይደለሁም ማለት ነው። ሀና ከጫፋ እንደማልደርስ ማልደርስ አውቃለሁ። ወጣትነቴን አስታውሳለሁ። አንዬን ከማግኘት በፊት ብዙ ሰው ሴቶች የተዘፈቁ ነበር። በኋላም እኔ እንድለወጥ ምክንያት የሆነችኝ መለወጤን ሳይ ነው እኔ እንደሱ እንደካኑ እንደካኑ ነው እያልኩ አይደለም። ለአንተ መለወጥ ምክንያት ከሆንኩኝ ምናልባት እኔም እንደካኑ ሞት እንዳይቀድመ ይሰጋለሁ። በፍጹም እንደዛ ይበሉ። መለወጥ ከባድ ቢሆንም ተለውጭ፣ በቅርቡ አሳያቸዋለሁ። እስቲ ነው ያለን በልበል። አሁን ፀሐይ፣ ወደ ቤት እንግባ ሳይሻል አይቀርም። ልጅ ብደግ ብቻ ነው። በቃ፣ በቃ፣ በቃ። ደና ወጣት ኖት ይሎታል። ክብር ይስፋ። ይመስገን፣ ይመስገን። ከዚህ ጋር አባትየው ትክዝ ብሎ ቁጭ ብሏል ማለት ነው። በጣም ደስ አባ፣ እንዴት ነህ? ደና ነኝ። ምን ሆነሻ? ምን ሆንኩ እንዴ? እንዴት በዚህ ሰዓት ከተፍተህልኝ? ታዲያ ሌላ መሄጃ ምን አለኝ? አኔዬ አቤት አባዬ። ሰሞኑን ምን ሆንሻ ነው? ደግሞ ደሞ ምን ሆነ? ውይ ምን አየህ? በይ ብቻ እንጃ ልጅ፣ የሆነ ነገር ያለ ይመስለኛል። እንዴት አባ፣ ምን አለ? ምንም የለም። ባለፈውም ያደላላ መቶ ሊያወጣጣ ይፈልጎ ነበር። ምንም ሆነ የተሻለ ማርያም አባዬ፣ አትጨነቅ፣ እኔ ምንም አልሆንም። ወይ ልጅ፣ መጨነቅማ እንዴት ይቀራል? ለምን ትጨነቃለሽ ዶክተሩ ነበጠሽ ነበር። አረ አላገኘሁትም። ለምን ጠየቀኝ። ምናልባት እሱ ይሞታን ብሎሽ እንደሆነ የምትጨነቀው። አረ በስማም አባ፣ ምኑን አሰብከው። አንድ ያለሽኝ አንችነሽ። የእኔ ጉዳይ ደግሞ ከልክ በላይ የምትጨነቂ አንችነሽ። እኔ አባ፣ በአንተ ጉዳይ አደለ የምትጨነቀው፣ ከአሴር ጋ ያለው ሁኔታቸው ስለረበሸኝ ነው። የእሱን ነገር ታይ አታንሸብኝ። ለማንኛውም አሁን አንተ አትጨነቅ። ግን መቅበል ታሆን አደል አሁን ልጄ፣ አሁን ቁጭ ብዬ ስለዋልኩኝ ቤተ ክርስቲያን ደረስ ብዬ ልምጣ። እዚሁ ተቀመጫ። አንቺ ለምን እንዲሁም አብረን አንሄድም? ጥሩ እንዲሁም ላንቺ በቀለል ይብልሻል ብለው እያነሳት ምናምን ከቆም ችግር የለም ከቆም ችግር የለው ሂጂ እንግዲህ። እሷም ነጠላውን ለብሰና አብረው ሊሄዱ ነው ማለት ነው። ቤተ ክርስቲያን በይ ነኝ ብለው እየሄዱ ነው። ተቀጠይኝ እንግዲህ የለውም ስልክ እሱን ደግሞ አይተን ነው በምን ገዛው ብሎ ይላል ማለት ነው። መሸሽ እቸው ደውላለሁ። ምን ሆነ? ምንም አልሆንኩም። ዴላ ግን የሰው ጭንቀት አይገባም አይደል? አንተ ደግሞ ምን ሆነ ነው የምትጨነቀው? እንደዚህ ሆነ እያየው እንዴት ነው ማለት ጨነቀው። እኔ ምንም አልሆንኩም አልኩ። ለእኔ የማትነግረኝ ከሆነ መጨነቅን ታሳየኛለህ። እንደ ጎዳኛ ካየ የሆን ን ነገሬ አና ተወኛለችኝ ተወይ ማለት ነው ማለት ነው አትድረስብኝ ብላ አባረረችኝ፣ ብሎ ይላል። እንግዲህ እንደተለመደው ያው እንግዲህ አንዳንዴ ፍቅር ያጋጠማን እንደዚህ አይነት ነገር ማለት ነው። እንግዲህ መቻል ነው። ምንም ወዛ አይቻልም። ለምን ባለፈው በተናገርኩት ተቀየመኝ ነው? ምን ብላል ግን ታሬ እንስታቀይ ክፉ ነው እንዴ?

ምንም አይደለም። እንደ እሱ አልመሰላ አሁንስ፣ አሁን ፈጽሞ ሀና ሌላ ሰው ሆናብኛለች። ሀና መቼም አትለወጥም። እኔ ማቃት ሀና ከዋ በፈገግታዋ ብርሃኑን የምትለግስ ሰው ነበረች። ሀናም ቢሆን ሴት ናት። እሱ ነስኩ ማይቀ እኔ ማቃት ሀና ፈጽሞ አይደለችም ተስፋ የቆረጠች ሀና። በእሷ ፊት ደግሞ ደካማ መሆኑ ማይታየት አልፈልግም። ለማንኛውም ተረጋጋ ብሎ ይለዋል። አቤት አቤት ባላንድ አራለ አዎ፣ እዚህ ቅርብ አካባቢ ውሃም መብራትም ያለቀለት፣ አንደኛ አንደኛ ብሎ ደላላ ነው መሰለኝ። እንግዲህ የደላላ ነገር ይቻላል፣ ይቻላል፣ አሳያልችኋለሁ፣ መጣሁ መጣሁ፣ እሺ ብሎ እንግዲህ፣ ስልክ ቤት የሚፈልጉ ሰዎች ናቸው። አሳይቶ፣ አንተ በቃ እዚሁ ጠብቀኝ። እኔም ሂጅ ወደ ቤት ሂጅ ለማረፍ ብሸልኝ ካልሆነ ልድሽ ብሎ ይሄዳን ማለት ነው። እንግዲህ አጭር ነው ይኸኛው። ሄሎ ፍቅር፣ አለሁ። እንዴት ዛሬ በጠዋት የተገኘሽ? ከኛ ሰፈር ሙድ ጤዚ በኛልሻ የቱና ነው ሰፈር ነይ። ምነው ዛሬ አንተ ጋር መዋል መዋል እችላለሁ። ማለት ለምን? አይ በቃ ቤት ስለደበረኝ፣ አሁን ተጋለመዋል ያስ ሰፈር ነይ። የት ሰፈር? እኛ ሰፈር። አይ እኛ ሰፈር እና ትመጫለሽ ወይ? ስልታ አብሬ እንድውል ከፈቀደልኝ እመጣለሁ። ችግር የለውም። ስደርስ እደውላለሁ። ነይ። እንዴት አደርሻና? እኔ እግዚአብሔር ይመስገን። በጠዋት መደወሌ ከያንስ አረፈድኩብሻል ግን በሰላም ነው ላገኘ ይችላል። በሰላም ነው ይሄ ያገ ስለሌላ ላወራሽ ነው። ስራ ማይረፍድብሽ ከሆነ የሆነ ቦታ አጠቃለ ስራ ማሄድ አለብኝ። ሰዓቱም ትንሽ እረፍዷል። ለነገር ያች ሰከራም ሴትዮ ትጫወትብሻል ወይዘሮ ወደሩ መላይትና ሰከረም በሆነው ባልሆነውም እሳቸው ለኔ ግን እሷ ጥሩ ስለሌላ ስለአወራሽ መጠቼ መጥቼ ስለሴትዮው አስተባባረቁ የሆነ ቦታ ስራ ይረፈድብኝ። እሺ መቀመጥ ግዴታ ከሆነ እዛ ጋር ተቀምጠን እናውራ፣ በቃ እናይ፣ በቃ ብሎ እሺ። ምንድነው የምትነግረኝ? ባለው ነገረኝ። ኤልያስ እንዳንቺ እንዳሰብሽው ሰው አይደለም። ጓደኛ ስለሆነ ነው አይደለ? እንደዚህ የምትለኝ ኤልያስ ጓደኛ ስለሆነ ሳይሆን መልካም ስለሆነ ነው ማለት ቆይስ የእሱ መልካምነት ለእኔ ምን ይጠቅመኛል? ሀና ሰውን ለመሳደብ በክፉ ዓይን እንኳን በክፉ ዓይን ስ ታረቀኝ ስለማይመለከተኝ ነገር ማውራት ስለማልፈልግ እንደውም በሄድ ይሻለናል። እስኪ አንተ ምሳሌ ያርግም ጠስደል እኔና የላስ የተዋወቅ ነው ከረጅም ዓመት በፊት ነው ብሎ እያስታወሰ ይነግራታል፣ ሲጋራ እያጤስ ምን እያረግ ነው? አንተ ራሰ፣ ምን እንደርግ? በጢስ ውስጥ የምታገኘው ነገር አለ? ያን ጨካኝ ደረሰው፣ የካደህ እኮ አንድ ሰው ነው። ምን ነው፣ ዓለም ሁሉ የካደ? አንተ ያመንከው ሰው የካደው ከርቶ ስለማያቅ ምን ማለት ነው። እኔ ቦን ጠንክሬ ሰርቼ እኔም ድክመቴን እንዴ እንደይ፣ በፍጹም አላይበት ያማን፣ እንደይ ምን እድሜውን ለ ያጠራቀሙትን ገንዘብ እኮ ነው የወሰደብኝ። አንድ ገንዘብ ነው ያጣ እሱ ግን ጓደኝነትን ወንድምነትን ያጠበ። ገንዘብ ቀስ ብሎ ይተካል። ሰው ግን በፍጹም አይተካም። አቦ ተወይ በቃ። አሁን በዚህ ሰዓት ያነቃቂ ነገር አል ገንዘብን ብቻ ሳይሆን ሰውን የማመንህን ሞራል ቀንሷል። ግን እመነኝ ገንዘቡን ትመልሰዋለህ። ግን እመኔ ተመናይ ከሱ በላይ ጠንካራ ትሆናለ። አሰማም እንዴ አነቃቂ ንግግር አልፈልግም እያልኩ ጨራሽ ይሰማል።

ታሬ የሶስት ወር ቤት ክራይ ከፍ ያለው እዚሁ፣ ደላላ ስራን እየሰራህ እዚ እዚሁ በህልሜ አይደለም። ተራ የካደን ሰው ተለውጠህ እንድታሳየው ፈልጋለሁ። በጣም አመሰግናለሁ ወንድሜ፣ በጣም ነው አመሰግናለሁ። እዚ በኋላ ስራ እዚህ ነው የሆነው። በጣም ነው አመሰግነው፣ በጣም ነው አመሰግነው ብሎ በርትታ አሳይኝ። ግባ፣ እስቲ ስራ አንጀምርሃን ማለት ነው ዛሬ እንደ ሄ ሀና ኤልያስ መድረስ ያለበትን ቦታ ከራሱ ይልቅ ሰዎችን ስለሚያስቀድም ነው። በነገርህ እጅህን እጭ ይዋ ከመሆኑ የተነሳ አይነህን አወጣ ስጠኝ እንኳን ብትው ይሰጣል። ኤልያስ ገንዘብ ችግሮት ነው እንጂ ጆሮን ማስፈታት ከብዶት አይደለም። ወይን አምላኬ፣ እኔ እኮ አምላኬ፣ አዝኛ ክፉነ ቃል ተናገርኩት እንጂ ላስከፋዋን አልነበረም።